በአንተ የሚመጡብኝን ነገሮች ሁሉ ለመቀበል ሬዲ ነኝ፣ ዝግጁ ነኝ፣ ይቀበለዋለሁ፣ ምንም ይሁን አላለችም? ወይዘሮ ዘሮ ሄርሜላ፣ እሺ ባክሽ። ከዛ እኔ እኮ ብያችኋለሁ፣ ባለፈው ሩታ የአብርሽን ቪዲዮ ስታይ ያን ቪዲዮ ስታይ ምን ያህል እንደምትጎዳ ብያችሁ ነበር እዛው ቤት ሳትወጣ ሄርሜላ አብርሽ ቤት ሳትወጣ ወታ መጣች። ዕቃ ልወስድ ነው ብላ ግፍትርትር አድርጋ ገብታ እቃዋን አንስታን እየተመለሰችው ግን የሆነ እንደነገርኳችሁ የቅናት መንፈስ እንደዚህ እንደዚህ እንደዚህ አድርጓት ነው ወታ አይወጣችው። ቢሆንም እንግዲህ ተፈረመ። አሁን ደግሞ አብርሽ እና ሄርሜላ ፍቅራቸውን እያጣጣሙ ይገኛሉ። ትላለ ሰላም፣ ሰላም እንድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? በእያላችሁበት የዓለም ዳርቻ ሰላማችሁ ብዘት ትርፍ ይበልልኝ። እመወዳችሁ እማከብራችሁ ውድ የቻናሌ ተከታዮች ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ ቤተሰብ የሆናችሁን በኮሜንት አበረታቱኝ ማለት ነው። እንግዲህ ሰሞኑን ብዙ ቪዲዮ እየሰራሁም አይደለም ምናምን በቃ አለ አይደለም እንደዛ ነው ብቻ እንጂ ብዙ አዲስ ነገሮች ነበሩ ማለት ነው፣ እኛ ስላልተመቸነ ነው እና እንኳን አደረሳችሁ በመላው ዓለም ለምትገኙት ለኦርቶዶክስነት ተከታዮች በሙሉ እንኳን ለደመራ በዓል እንኳን ለብርሃነ መስቀሉ አደረሳችሁ። አደረሳል ብያለው። በዓል እንዴት እያለፈ ነው? እኛ ጋር በዓል ያው በዛችሁ በመዳም ኩሽና በዛችሁ እያሳለፍን ነው። እግዚአብሔር ይመስገን ሁሉም ነገር ያልፋል። የመዳም ቅመሞች ምንም እንዳይሰማችሁ ይህችም ቀን አልፋ ነገ፣ የዛሬ ዓመት፣ የዛሬ ሁለት ዓመት የዛሬ ወርም ሊሆን ይችላል አገራችን ላይ ሆነን ቤተሰቦቻችን ጋር ሆነን እግዚአብሔር አምላክ ወዶ ፈቅዶ በዓልን ለማክበር ያበቃናል። ሁላችንም በስደት ያለ በሙሉ ከሚፈልገው ፈጣሪ አምላክ የሚፈልገውን ነገር በሙሉ ያደርግለት። የሐሳባችንን የምኞታችንን፣ የጭንቀታችንን፣ የሚያስፈልገንን ነገር በሙሉ እግዚአብሔር አምላክ ይስጥ። እግዚአብሔር አምላክ ከመጥፎ ነገር ውጭ ሁሉን ጥሩዎች፣ ጥሩ የምናስበውን ነገር በሙሉ ፈጣሪ ይስጠን። ምኞታችንን ያሳካልን፣ ከስደት ያውጣል። ስደት በቃ ይበል። የሰው ቤት የእውነት ደከመን፣ አሁንስ ከባድ ነው እና ፈጣሪ በስደት በቃ ይበል። ሁላችንም የታመሙትንም እግዚአብሔር አምላክ ይጎብኝልን፣ የታሰሩትንም ፈጣሪ ያስፈታልን። ስደት ላይ ያለነውን ለሀገራችን ያብቅ፣ ያሰብነውን ሁሉ ያሳካልን እና ለበዓል ለዛሬ አመት ደግሞ እግዚአብሔር አምላክ ሻማውን ይዘን ደመራን የምናበራ ያደርግን ሁላችሁ፣ እኔ ምኞቴ ነው። ሁሌም እንደምላችሁ እና ዛሬ እንግዲህ ወደ ጉዳያችን ስንመለስ፣ አይዟችሁ፣ አይክፋችሁ፣ ሁሉም ነገር ያልፋል የምትባለውን ቃላት እንትን እንዳትሏት ማለት ነው እና አይዞን፣ ሁሉም ያልፋል እና ዛሬ ጀላችሁ የመጣሁትኝ አብርሽ እና ሩታን ነው ማለት ነው። ሩታና አብርሽ አይታችኋን። ባለፈው ያው ወረቀቱን ወረቀቱ ላይ ፍቺ ወረቀቱ ላይ ፈርሞበታል። በዛ ላይ ደግሞ ታሞ ተኝቶ ነበር። ታሞ ተኝቶ ሄርሜላሱን ለማየት ቤቱ ሂዳ ነበረ። እሱን ሂዳ እዛ እየተንከባከበ እያለ ቪዲዮ ፖስት አድርገው ነበር። ከዛ ሁላችንም ኮሜንት ላይም የሚጠይቁ ብዙ ልጆች አሉና እዛ ሄርሜላ እዛ ቤት ሳትወጣ ሩታ በድጋሚ የመጣችባት ማለት ነው። እና እዛ ቤት ሩታ በድጋሜ ስትመጣ እውነት ለመናገር አንዳንዴ ስታስቡት የሆነ አላውቅም፣ ብቻ የሆነ ድራማ የሚሰሩ ነገር ነው የሚመስሉት። እና እንደዛ ተመካክረው ምናምን ስራ ሊሆኑ ነገር የሚያደርጉት ነገር አለና ሩታ ስትመጣ ሁላ እኔ ለራሴ በጣም የደነገጡት፣ አላሰብኩትም ቪዲዮውን እያየሁ ነው የሄርሜላንና አብርሽን ብላ አይዞ ምናምን እያሉት እንደዚህ ተሸክፈው እያወሩ ሩታ እንደዚህ ስትመጣ ካሜራው እንደዚህ ሲያዞሩት ድንገት እየሆነ ያስደነግጣ። ብቻ አገባባው ምናምንና አይታችሁታል። እና አረበሽኳችሁ ምናምን አለቻችሁ። አይ አረበሽንም ችግር የለውም ምናምን በቃ እኔ ወስዶ ቀቆይቶ ነው ወደ እናቴ ቤት ልሄድ ነው ምናምን ብላ እቃዋን ይዛ ወጣችና ሄርሜላ በጣም ደነገጠኝ። አብርሽም ደነገጠ። ሁላቸውም ተደናገጡ። እኛም እንደ እኔ ለራሴ እነሱ ተማክረው ሊሆን ይችላል። እኔ ለራሴ ደንግጫለሁ። ምክንያቱም ስጠብቀው የነበረ ነው። ሩታ አብርሽ ጋር ቪዲዮ ከተለቀቀ በማግስቱ ነው ቪዲዮውን ካየይ ምን ያህል እንደምትጎዳ ብያችሁ ነበር ነበርና እኔ ለራሴ ደንግጫለሁ ማለት ነው። እና ደስ የሚለው ነገር እቃዋን ተቀብላ ምንም አልነካቻቸውም። ገርፋቸው ወጣይ ማለት ነው የምትፈልገውን ነገር እቃ አውጥታ ማለት ነው። እና አብርሽ ደብሮት ታሞ በቃ የሆነ ጥሩ ስሜት ላይ አልነበረም። እና ሄርሜላ ከሱ ጋር ነበር። ታውቃላችሁ አብርሽ ምንም እንዲሆንባት አትፈልግም። ሄርሜላ አብርሽን የሚለካ ጥላቷ ነው። አብርሽን በጣም ነው የምትወደው በነገራችን ላይ እና ትናንት ዛሬ ደግሞ አይታችዋን የቡታጀራ ልጆች በሙሉ ዩቲዩበሮቹ ቡታጀራ ነው እያከበሩ ያሉት። በአለም እና እንግዲህ ሄርሜላ በጣም በጣም እንደምትወደውና እንደምታፈቅረው ስለሚያቅ አብርሽ ቀርቷል፣ አልሄደም። ሄርሜላ ደግሞ ለምን አንተ ትቀራለ? እኔ እናንተ ብቻ ነን የቀረ ነው። ስለዚህ መቅረት የለብንም እኔም የቀረሁት ለአንተ ብዬ ነው፣ አንተን ጥዬ መሄድ ስለማልችል ነው። ስለዚህ ከእኔ ጋር መሄድ አለብህ ብላው በቃ በደስታ አላቅም ብቻ መጀመሪያ እኳ በኔ ምን የሚመጣብሽ ነገር ታውቂያለሽ ወይ በኔ ላይ የሚመጣብሽ ነገር ሊኖር ይችላል። ለምን ከሱ ጋር ሄድሽ ለምን ልትበይ ምናምን ብሎ ጥያቄ አቅርቦላታል። ምንም ይሆን ብለዋል። በቃ ምንም ይሆን ምንም ባንተ ይመጣው እቀበለዋለሁ። የሁሉ ነገር አሳልፍ ያለው ከዚህ አይበልጥብኝም። ስለዚህ ከኔ ጋር መሄድ አለብን። ወይ ዘንድሮ እኔ የፈራሁትኝ እዛ ተገናኝታችሁ ሌላ ግርግር እንዳትፈጥሩ ነው። ሄርሜላ ፈሽረፊ በሰላምሽ ብትኖር ይሻልሻል። እዛ ብዙ ቤተሰብ አለ። እች ልጅ እርጉዝ ናት። በዛ ላይ አንቺ እንደዚህ ስታደርጊ ዋ እኔ ተቀመጭ፣ አዲስ አበባሽን ኑሪ ዝም ብለሽ ጥሩ ጊዜያችሁን እያጣጣማችሁ ነው፣ ጥሩ ጊዜያችሁን አሳልፉ። እዛ ሄደሽ ሌላ ጣጣ እንዳታመጭ ፈራሁላት። እና አብርሽን ደግሞ ዝግጁ ነው፣ በቃ ለመሄድ ልብሴ ምናምን ላስተካከል ምናምን እያላት ነበረ። እኔ የፈራሁ ስለነሱ። እስኪ ማን ነው የፈራው? እኔ ማርያም ፈራሁላችሁ። እንዴ ሄርሜላ መታከኳን አትችልም መታከኳን አተውም መናከሷን አተውም መሳሟን አተውም። የዛኒ ብዙ ነገር አለው። ስለዚህ ሄርሜላ አርፈሽረቲ እዛው ካለሽበት ተቀመጪ። ልጁ አንቺ ጋር ነው ያለው። ዝም ብለሽ ተቀመጪ እያለሁ እኔ ቪዲዮ ከደረሰሽ እሄዳለሁ ብለሽ ሌላ ጣጣ እንዳታመጭ። እናቴ አንዱ ችግር ሳል፣ አንዱ ችግር አታውቅበት። ጉድ እኮ ነው እና ወይዘሪት ሄርሜላ አብርሽን ልትሄድ ልትሄድ ነው። ወደ ቡታ ጀራ ደመራ አልፏል። ምን ሊያደርጉ እንደሚሄዱ ማናቀፍ፣ እኔስ ቪዲዮ እየቀረጹ እያስቀምጡ ይመስለኛል የሚለቁት። አሁን ደመራ ትናንት ነው፣ ትናንት እዛ ላይ ይኖራሉ በእርግጠኝነት፣ ሁላቸውም ግን ቪዲዮ ድራፍት ላይ ይቀመጣል፣ ከዛ ይለቀቃል ከዛ ቀስ እያለ ይደቀቃን እንደዛ እያደረጉ እየቀረጹ እያስቀመጡ ከዛ እንደዛ እያደረጉ ነው መሰለኝ እንጂ እውነት የዛሬ ቪዲዮ አይሆን አይሆን ነው ዛሬ እኮ ትላንት ራማታ ነው ደማራ አይደለ ዛሬ እና ትላንት ነው ባ ስለዚህ ትላንት ይዘ ዛሬ አብረን እንሄዳለን እንት አይ ቀልና ቅዘን ቤት ያበላሻል ይባላል ለማንኛውም እስኪ ደመራ ይዛው ልትሄድ ነው። እዛ እዛ ያለውን ነገር ቪዲዮ ይለቀቅልና እንደፈረደብን እኛ ምን እናያለን። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ወዳችኋለሁ። እንግዲህ ሀገራችንን ሰላም ያደርግልን። ሌላ በአዲስ ቪዲዮ ተመልሰው መጥተው አብርሽና ሄርሜላ በሀበሻ ልብስ አንድ አይነት እንደሚመጡ ተስፋ አደርጋለሁ። ወዳችኋለሁ።